መዝሙር ሰባ አቤቱ እኔን ለማዳን ተመልከት፤ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፤ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳን እንኳን የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሤት ያድርጉ ደስ ይበላቸው፤ ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ አቤቱ እርዳኝ ረዳቴ ታዳጊም አንተነህ አቤቱ አትዘጊ መዝሙር 71 አቤቱ አንተን ታመንኩ ለዘላለም አልፈር በጽድቅህ አስጥለኝ ታደገኝም ጆሮህን ወደ እኔ ያዘንብል አድነኝም በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ ኃይሌ መጠጊያዬ አንተ ነህና አምላኬ ከኃጢአተኛ እጅ፣ ከአመፀኛና ከግፈኛም እጅ አድነኝ። አቤቱ አንተ ተስፋዬ ነህና፣ እግዚአብሔር ሆይ ከታናሽነት ጀምረህ መታመኛዬ ነህና። ከማኅፀን ጀምሮ በአንተ ተደገፍኩ፣ ከእናቴ ሆድ ጀምሮ አንተ መሸሸጌ ነህ፣ ሁለ ጊዜም ዝማሬ ለአንተ ነው። ለብዙዎች መደነቂያ ሆንኩ፣ አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ሞላ ሁለ ጊዜ ክብርህንና ግርማህን ዘምር ዘንድ በእርጅናዬ ዘመን አትጣለኝ፣ ጉልበቴን ባለቀ ጊዜ አትተወኝ። ጠላቶቼ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል፣ የሚያድነው የለምና፣ ተከተላችሁ ያዙት። አምላክ ሆይ ከእኔ አትራቅ፣ አምላክ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም፣ ጉዳቴንም የሚፈልጉ እፍረትንና አሳርን ይልበሱ። እኔ ግን ሁል ጊዜ ተስፋ አድርጋለሁ። በምስጋናህም ሁሉ ላይ እጨምራለሁ። ሥራን አላውቅምና አፌ ጽድቅህን ሁልጊዜም ማዳንህን ይናገራልና በእግዚአብሔር ኃይል እገባለሁ። አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረህ አስተማርከኝ፣ እስከ ዛሬም ታምራትህን እነግራለሁ። እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግህ፣ አምላክ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትና መከራ አሳይተኸኛልና፣ ተመለስህ ያውም አደረግኝ፣ ከምድር ጥልቅም እንደገና አወጣኸኝ። ጽድቅህንም አብዛው፣ ተመልሰህም ደስ አሰኘኝ፣ በጥልቅም እንደገና አወጣኸኝ። እኔም በበገና ስለ እውነትህ አመሰግንሃለሁ፤ የእስራኤል ቅዱስ አምላክ ሆይ በመሰንቆ ዘምርልሃለሁ። ዝማሬን ባቀረብኩ ጊዜ ከንፈሮቼ ደስ ይላቸዋል፣ አንተ ያዳንካትም ነፍሴ። ጉዳቴን የሚሹ ባፈሩና በተሰወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል። መዝሙር 72 አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ፣ ሕዝብህን በጽድቅ ችግረኛህንም በፍርድ ይዳኝ ዘንድ ተራሮችና ኮረብቶች ለሕዝብህ ሰላምን ይቀበሉ። ለችግረኞች ሕዝብ በጽድቅ ትፈርዳለህ። የድሆችንም ልጆች ታድናለህ ክፉንም ታዋርደዋለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ምድር ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ፣ የአረብና የሳባ ነገሥታት እጅ መንሻ ያቀርባሉ። ነገሥታቱም ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ችግረኛውን ከቀማኛው እጅ ረዳት የሌለውን ምስኪን ያድነዋልና፣ ለችግረኛና ለምስኪን ይራራል፣ የችግረኞችንም ነፍስ ያድናል። ከግፍና ከጭንቀት ነፍሳቸውን ያድናል። ስማቸውም በፊቱ ክቡር ነው። እርሱ ይኖራል። ከዓረብም ወርቅ ይሰጡታል። ሁል ጊዜ ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። በምድርም ውስጥ፣ በተራሮችም ላይ መጠጊያ ይሆናል። ፍሬውም ከሊባኖስ ይልቅ ከፍ ከፍ ይላል። እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ብሩክ ይሆናል። ከፀሐይም አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በእርሱ ይባረካሉ። አሕዛብ ሁሉ ያመሰግኑታል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የምስጋናው ስም ለዓለምና ለዘላለም ይባረክ፣ የምስጋናውም ምድርን ሁሉ ይሙላ። ይሁን ይሁን። መዝሙር 73 ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና። ለሞታቸው መጣጣር የለውምና፣ ኃይላቸውም ጠንካራ ነውና። እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጽፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውን በሰማይ አኖሩ አንደበታቸውም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በእውኑ እውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁል ጊዜም ባለጠግነታቸውን ያበዛሉ። እንዲህም አልኩ፦ በእውኑ ልቤን በከንቱ አጸደቁ፣ እጆቼንም በንጽህና በከንቱ አጠብኩ። ሁል ጊዜ የተገረፍኩ ሆንኩ፣ መሰደቤን በማለዳ ነው እንደዚህ ብዬ ብናገር ኖሮ እነሆ የልጆችህን ትውልድ በበደልኩ ነበር። አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበረ፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ። በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና እኔ ተናኩነኝ አላወቅኩም፣ በአንተ ዘንድም እንደ እንስሳ ሆንኩ። እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያስገኝ። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምንሻለሁ? የልቤ አምላክ ሆይ፣ ልቤና ስጋዬ አለቀ፣ እግዚአብሔር ግን ዘላለም እድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና ካንተም ርቀው የሚያመነዝሩትን ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናህን ሁሉ ናገር ዘንድ